ጤና ይስጥልኝ የተወዳችሁና የተከብራችሁ የኢትዮኒውስ ቤተሰቦች እንደምናላችው፣ የዕለት ዜና ወጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። አብራችሁን እንድትቆዩ ጋብዛለሁ። በቅድሚያም አርስ ዜናችሁ ነገራችሁ፣ በአማራ ክልል የፋኖ ኃይሎች ባወጁት የአንድነት ዘመቻ ባህር ዳር ከተማ ዙሪያን ጨምሮ በርካታ አካባቢዎች ከባድ ውጊያዎች እየተደረጉ ይገኛሉ። የፋኖ ኃይሎች በዘመቻ መጀመሪያ ሁለት ቀናት ብቻ የአገዛዝ ጦር ካምፖችን በማጥቃት ጭምር ከተሞቹን መቆጣጠራቸው ሲገለጽ አገዛዙ በበኩሉ ወደ ደብረ ማርቆስ ከተማ ጥቃት የከፈቱ ጽንፈኞችን መመከች እያለው ሲል አስታውቋል። ዛሬ በክልሉ የተለያዩ አካባቢዎች ህጋዎች የቀጠሉ ሲሆን ይህን የተመለከተ ሪፖርት አዘጋጅተናል። በምስሊኞቻቸው ፊት ቀርበው ንግግር ያደረጉት ዐብይ አህመድ ዛሬ ስለ ሀገር ውስጥና ስለ ጎረቤት ሀገራት በሰፊው አውርተዋል። ዐብይ ጥያቄዎች ተብለው የቀረቡላቸውን በርካታ ሙገሳዎች በደስታ ሲቀበሉ በታዩበት መድረክ ከአንድ የዚሁ ተወካዮች ምክር ቤት አባል ያቀረቡላቸው ጥያቄ ሲያበሳጫቸው ታይተዋል። እሳቸውና መንግስታቸውን ከግጭት የማያወጡ ጦርነት ጠማቂና ጆሮ የሌላቸው ዓለም የሚለውን የማይረዱ በማለት የሰላ ትችት ያቀረቡት የአማራ ተወካይ ዶክተር ደሳለኝ ጫኔ ናቸው እንዲሁም የቀድሞ አጋራቸውና የአሁን ቀንደኛ ጥላታቸው ኤርትራን እና የሻዕቢያ አገዛዝን በተመለከተ አብይ በፓርላማ ዛሬ አቋማቸው ይፋ አድርገዋል ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ሲሉም ተደምጠዋል ህወሓትን አደብ ይግዛ እርምጃ ይወሰድበት የሚል ውትወታ የተሰማበት የዛሬ የፓርላማ ቆይታም ጥያቄ የቀረበው በኢዜማ ተወካይ በኩል ሲሆን ዐብይ ለዚህ ምላሽ የህወሓት አመራሮች ሲያደንቁ ጊዜ አስተራሩም ለአንድ አመት ይራዘም ለታም ሲሉ ተደምጠዋል። በዚህ ጉዳይ ላይ ተጨማሪ አለ። የሱዳን ብሔራዊ ጦር ካርቱም የሚገኘውን ፕሬዚዳንታዊ ቤተመንግስት መንግስት ለመቆጣጠር መቃረቡ ተሰምተዋል። ብሔራዊ ጦሩ ከፈጥኖ ደራሽ ኃይሉ ጋር ለሁለት ዓመታት ገድማ ባደረጋቸው ውጊያ አንድ እርምጃ የተራመደበትን ድል መቀናጀቱን የአገሪቱ ብሔራዊ ቴሌቪዥን ጣቢያ ጠቅሶም ሮይተርስ ሪፖርት ይዘወጧል። በዚህም ላይ ተጨማሪ አለም። እስራኤል በጋዛ በርካታ ሰዎችን ከገደለው የአየር ጥቃት በኋላ የምድር ላይ ዘመቻዎችን ቀጥላለች። እስራኤል በሀማስ በሚመራው የጤና ሚኒስቴር መረጃ መሰረት በሁለት ቀናት ብቻ ከ400 በላይ ሰዎችን ገድራለች ነው የተባለው። በዚህም ላይ ተጨማሪ አለም። ተመልካቾቻችን፣ ወደ ዝርዝሩ አልፋለውም። አብራችሁ ይቆዩ። በአማራ ክልል የፋኖ ኃይሎች ባወጁት የአንድነት ዘመቻ ባህርዳር ከተማ ዙሪያን ጨምሮ በርካታ አካባቢዎች ከባድ ውጊያዎች እየተደረጉ ነው። የፋኖ ኃይሎች በዘመቻው መጀመሪያ ሁለት ቀናት ብቻ የአገዛዙ ጦር ካምፖችን በማጥቃት ጭምር ከተሞችን መቆጣጠራቸው ሲገልጹ አገዛዙ በበኩሉ ወደ ደብረ ማርቆስ ከተማ ጥቃት የከፈቱ ጽንፈኞችን በመመከት መልሻለሁ ሲል ተደምጧል። ዛሬ በክልሉ ጎጃም ቀጠና በመራዊ፣ መሸንቲ፣ ገርጨጭ፣ ፈረስ ቤት፣ ደንበጫም፣ አቸፈርና ሌሎች አካባቢዎች የፋኖ ኃይሎች ወደ ከተሞቹ መግባት ከባድ ጥቃት ፈጽማቸው ታውቋል። በተመሳሳይ በሰሜን ወሎ ላሊበላ ከተማ የፋኖ ኃይሎች ዘልቀው መግባት የአገዛዙ ጦር አባላትና የብልጽግ ቅና አመራሮች ላይ ከባድ ጉዳት ማረሳቸው ሲታወቅ በጎንደር ቀጠና ደግሞ መተማ አዲስ ዘመን፣ ወገራም፣ ደራ ሐሙስትን ጨምሮ በርካታ አካባቢዎች ከባድ ውጊያዎች መደረጋቸውን የፋኖ የመረጃ ምንጮች አስታውቀዋል። በተመሳሳይ በሰሜን ሸዋ ዞር ምንጃር ቀጠና በአረርቲ ከተማ የፋኖ ኃይሎች ገብተው ጥቃት ተፈጽሟል የተባለው በዛሬው ዕለት በተለያዩ አካባቢዎች የፋኖ ኃይሎች ከአገዛዙ ጦር ጋር ባደርጓቸው ውጊያዎች ከፍተኛ ሰብአዊ ጉዳት መረሱ ሲገለጽ በርካታ የጦር መሳሪያዎች ደግሞ በፋኖ ኃይሎች ተማርከዋል ሲሉም የመረጃ ምንጮች ተናግረዋል። ትላንትና ሁለትን በጎጃም ቀጠና ብቻ ከ35 በላይ የውጊያ ግንባሮች መከፈታቸውን ያስታወቀ የአማራ ፋኖ በጎጃም ባህር ዳር ዙሪያን ጨምሮ ጥቃት በከፍተባቸው አካባቢዎች መጠነ ሰፊ ሰብአዊና ቁሳዊ ጉዳት ማድረሱን ይፋ አድርጓል። በአዴት ከተማና ዙሪያው የሚገኙ ቻይና ካምፕ፣ ዴንሳ፣ ባታ፣ ምላጭበር፣ አይቀጡባ ጊዮርጊስ እንዲሁም አቮላ ተራራና ሌሎች የአገዛዙ ጊዜያዊ የጦር ሰፈሮች በፋኖ ኃይሎች ጥቃት ተፈጽሙባቸዋል ነው የተባለው። በዚሁ በጎጃም ቀጠና በቋሪት ብራዳማም፣ ደንበጫም፣ ደብረ ማርቆስ ማረሚያ ቤት አካባቢ ማሻከል አማኑኤል አሸፈር መርጦ ለማርያም ደብረ ወርቅ ቢቡን ድጎ ሲሆን ሰዴ ጎንጂ ቁለላም ጃዊና ሌሎች አካባቢዎች በዘመቻ አንድነት የፋኖ ኃይሎች ማጥቃት የከፈቱባቸው አካባቢዎች ሆናቸው ታውቋል። በእነዚህ ጥቃቶች በርካታ የአገዛዝ ወታደሮች ሲገደሉ፣ ሌሎችም ተማርከዋል። የጦር መሳሪያዎችን በፋኖች ገብተዋል ሲሉም የፋኖ አመራሮች አስታውቀዋል። በዚህ የተቀናጀ ጥቃት አመራሮችን ጨምሮ ከፍተኛ ቁጥር ያላቸው የሚኒሻና የፖሊስ አባላት መገደላቸውም የኢትዮኒስ የመረጃ ምንጮች ተናግረዋል። በሌላ በኩል በምስራቅ ጎጃም ዞን የደብረ ማርቆስ ከተማ ውስጥ የሚገኘውም የአገዛዙ ኃይም ጥቃት ሊከፍቱብኝ የመጡ ጽንፈኞችን መክቼ መለሱ ሲል አስታውቋል። በዚሁም አገዛዙ የዞን ከተሞችን ጭምር በዘመቻ አንድነት በፋኖ ኃይሎች ጥቃት እንደተከፈተባቸው የሚያረጋግጥ መረጃን ነው ይፋ ያደረገው። በተመሳሳይ በዘመቻ አንድነት ውርጌሳ፣ መሀል አምባና ሊብሶ ከተሞችን ተቆጣጥሮ በርካታ ድሎችን እያስመዘገበ እንደሚገኝ የአማራ ፋኖ ቦሎ ቤት አማራም እወቁልኝ ብሏል። በዚህ የዘመቻ አንድነት በርካታ የአገዛዝ ጦር ሙትና ቁስለኛ ከመደረጉ ባሻገር የብልጽግና የፖለቲካ እንዲሁም የጸጥታ አመራሮች መዋቅራቸው ፈራርሶ አካባቢ ለቀው ከፊሎቹ ወደ ወልዲያ ቀሪዎቹ ደግሞ ወደ ደሴ ከተማ ሸሽተዋል ሲል ድርጅቱ አስታውቋል። በተመሳሳይ በትላንትና ውሎም በጎንደር ቀጠናም በአንድነት ዘመቻው መጠነ ሰፊ የማጥቃት እንቅስቃሴ መደረጉም የአማራ ፋኖ አንድነት በጎንደር ገልጿል። ትላንት ከጠዋቱ 12 ሰዓት ጀምሮ በጎንደር ሁሉም አዘናት በአገዛዙ ሰራዊት ላይ በተጀመረው ወታደራዊ ማጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል ሲል የአማራ ፋኖ አንድነት በጎንደር አስታውቋል። በዚህም በማክሰኘት በአርማ ከተማ ጮሆ በአባሳሜ ወረታ ጋሳይ አለምበር ጎላህ አዲስ ዘመን ቋራም መተማና ሌሎች አካባቢዎች በተደረገው የፋኖ ኃይሎች የማጥቃት ዘመቻ ከፍተኛ ሰብዊና ቁሳዊ ጉዳት ማድረስ መቻሉን አደረጃጀቱ አስታውቋል። በእነዚህ አካባቢዎች የፋኖ ኃይሎች በወሰዱት እርምጃ በመቶዎች የሚቆጠሩ ወታደሮች ሲገደሉም፣ በርካታ የጦር መሳሪያ ደግሞ በፋኖ ማረኩ ተገልጿል። ከመጋቢት 10 2017 ዓ.ም ጀምሮ የታወጀውም የአንድነት ዘመቻ የአማራ ፋኖ በጎጃም የአማራ ፋኖ በወሎ ቤተ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ በጋራ ይፋ ያደረጉት ወታደራዊ ዘመቻ መሆኑን አደረጃጅቶቹ በይፋ በሰጡት የጋራ መግለጫ አስታውቀዋል። ምስለኔዎቻቸው ፊት ቀርበው ንግግር ያደረጉት ዐብይ አህመድ ዛሬ ስለ ሀገር ውስጥ እናም ስለ ጎረቤት ሀገራት በሰፊው ሲያወሩ ተደምጠዋል። ዐብይ ጥያቄዎች ተብለው የቀረቡላቸው በርካታ ሙገሳዎች በደስታ ሲቀበሉ በታዩበት መድረክ አንድ የህዝብ ተወካዮች ያቀረበላቸው ጥያቄ አበሳጭቷቸው ታይቷል። እሳቸውና መንግስታቸውን ከግጭት የማያወጡ ጦርነት ጠማቂና ጆሮ የሌላቸውም ዓለም የሚለውን የማትረዱ በማለት የሰላ ትችት ያቀረቡት የአማራ ተወካይ ዶክተር ደሳሌ ጫኔ ናቸው። እንዲሁም የቀድሞ አጋራቸውና የአሁኑ ቀንደኛ ጥላታቸው ኤርትራና የሻቢ አገዛዝን በተመለከተ ዐብይ በሰፊ ተናግረዋል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ሲሉም ተደምጠዋል። ህወሓት አደቢ ግዛ እርምጃ የሚወሰድበት የሚለው ጥያቄ የቀረቡ ደግሞ በየዜማ ተወካይ በኩል በዚሁ የምስለኞች ፓርላማ ነው። ታዲያ መሪያቸው ዐብይ አሕመድ የትግራይ ክልል ጊዜ አሰራር የስልጣን ጊዜን ለአንድ ዓመት ይራዘማል ከማለት ባለፈ የህወሓት አመራሮችን እናመስግናቸው ሲሉ ተደምጠዋል። ታዲያ በዛሬ ሁለት በፓርላማ ከቀረቡት ዋነኛ ጥያቄዎች መካከል ጠቅላይ ሚኒስትሩን በዋናነት ያስቆጣው የዶክተር ደሳለኝ ጥያቄ ነው። የአማራ ብሔራዊ ንቅናቄ አብንም በመወከል ከባህር ዳር ከተማ ለፓርላማ የተመረጡ ዶክተር ደሳለኝ ጫኔ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ጦርነቶችን ለማስቆም የሚቻልባቸውን እድሎች ሁሉም ተሟጠው እንዲመለከቱ ጥሪ አቅርቧል። ሁለቱ ኃይሎች ለሰላም ለሚደረጉ ሀገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካት የእርሳቸው እንዲወጡም አሳስቧል። ዶክተር ደሳለኝ ይህንን ያሉት ዛሬ ሐሙስ መጋቢት 11 2017 ዓ ም የተካሄደ በነበረው የምክር ቤት መደበኛ ስብሰባ ላይ ሲሆን ለጠቅላይ ሚኒስትር ዐብይ አህመድም ጥያቄዎች ባቀረቡበት ወቅት ነው። የፓርላማ አባሉ ጥያቄያቸውን ከማቅረባቸው አስቀድሞም የኢትዮጵያ ወቅታዊ የፖለቲካ ሁኔታን በተመለከተ ጠንከር ያለ ግ ግምገማ አስደምጧል። ሀገራችን ዛሬ ያጋጠሟት ውስብስብ ችግሮች፣ ተግዳሮቶችና ስጋቶች ፖለቲካ ወለድ ሲሆኑ መፍትሄያቸውም ፖለቲካዊ እንጂ የጠመንጃ ፈሙዝ ሊሆን አይገባም። ከቅርብ ጊዜ ወዲህ ደግሞ እንኳን ከኑሮ መሰረታቸው የተነቀሉት ይቅርና ስራ ሰርተው በላማቸው የሚኖሩ ኢትዮጵያን ጭምር የኑሮ ውድነቱን መቋቋምና ልጆቻቸውን ማሳደግ ተስኗቸዋል። በሰብአዊ መብቶች ጥበቃ ረገድም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 በደቡብ በቤሻንጉል ጉሙዝ በጋምቤላ እና በሌሎች አካባቢዎች ለተፈጸሙ በሰብአዊነት ላይ ለተፈጸሙ ወንጀሎች እንዲሁም የጦር ወንጀሎች እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መፈጸማቸው መንግሥት እውቅና የማይሰጠውና ኃላፊነት የማይወስደው እንዲሁም የገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥሪዎችን የሚያጣጥለው ለምንድን ነው ሲሉም ዐብይን ጠይቀዋል። የሽግግር ፍትህ ከመጀመሩ በፊት እነዚህ ወንጀሎች በገለልተኛ ዓለም አቀፍ ተቋማት ተመርምረው የተፈጸሙ ወንጀሎች እንዲለዩና በስማቸው እንዲጠሩ መደረግ አለበት የሚሉት ዶክተር ደሳለኝ ጫኔ ከዚህም ጥፋት ፈጻሚዎቹ ለፍርድ ማቅረብ ተጎጂዎችን መካስ ወዘተም የሽግግር ፍትህ ሂደቱ አካል እንዲሆኑ ሊደረግ ይችላል ሲሉ ተደምጠዋል። እንደ ሀገር የምክክር ኮሚሽን አይነቶች ሂደቶች የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነት ጦርነቶች አውዳሚ ወንድማማቾች ጦርነቶች በአስቸኳይ እንዲቆም ሳይለንሲንግ ዘገን መደረግ አለበት ሲሉ ተደምጠዋል። የሰሜን ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራል መንግስት ሲሆን አሁኑም በተለያዩ የአገሪቱ አካባቢዎች ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ጥያቄነቱ የሚወድቀው በፌዴራል መንግስት ላይ ነው የሚሉት ዶክተር ደሳለኝ ጫኔ መንግስታዊ ያሉን ተፋላሚዎች ኃላፊነታቸው በሁለተኛ ደረጃ የሚታይ ነው ሲሉም ተደምጠዋል። ዘመናዊ የሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮች በጠመንጃ ፈሙዝ ለመፍታት የር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 በዚህ ረገድ የመንግስት ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸውን ዓላማ በሰላማዊ መንገድ እንዲመልሱ ማድረጋቸው የሚቻልባቸው ድሎች ሁሉ አማጠው እንዲመለከቱ ለሰላም ለሚደረጉ ሀገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካት የድርሻቸው እንዲወጡ በወከለኝ የባህር ዳር ከተማ ሕዝብ በመላው ኢትዮጵያና በራሴ ስም ጥሪ ያቀርባለሁ ሲሉም ተደምጠዋል። ታዲያ ጠቅላይ ሚኒስትሩ ለዚህ ምላሽ ሲሰጡ እጅግ ተበሳጭተውና ያልሆኑ ዘለፋዎችን ሰድባችሁኛል፣ ልትከሰሱ ይገባ ነበር ሲሉም ጭምር ሲናገሩት ሰምተዋል። በዚህ የፓርላማ አባል ተወካይ ጥያቄ ላይ ያጠነጠነው የጠቅላይ ሚኒስትሩ ንግግር በአብዛኛው ብስጭትን በፊታቸው መሸፈን ያልቻለም፣ ንግግራቸውም ቂም የያዘና ከዚህ በፊትም ያደረጓቸውን ነገሮች ሙሉ እንደ በጎ እንዲመለከቱላቸው የሚያስስ ነው። ከዚህም አልፎ ራሳቸው ዶክተር ደሳለኝ በሰሜኑ ጦርነት የትግራይ ጦርነት ብሎ በጠሩት ላይ ራሳቸው ጦር አዝማች ሆነው መሳተፋቸው ለመክሰ ማስረሻነት አቅርበዋል። ጠቅላይ ሚኒስትሩ በዛ ሰዓት ያልደገፈኝ በሙሉ ጁንታ ነው የሚሉበትን ጉዳይ ለምን ደገፋችሁ በሚል መሰረት በዛሬ ሁለት ቅሬታቸውን ሲያቀርቡ ተደምጠዋል። ከዚህም ባለፈ ጠቅላይ ሚኒስትር ዐብይ አህመድ በኤርትራ ጉዳይ ላይ ሀሳባቸውን ሰንዝሯል። ከዚህ በፊት ደጋፊያቸውና የልብ ወዳዣቸው ሆነው ቀለበስ ከማድረግ የደረሱት የኤርትራ መሪና የሻቢያ ሊቀንበር በቅርብ ጊዜያት ውስጥ የዲፕሎማሲያዊና የማህበራዊ ሚዲያዎች ዘመቻን ጀምረዋል። በብሔራዊ ጣቢያዎችና በዲፕሎማቶቻቸው መካከልም ጠቅላይ ሚኒስትር ዐብይ አህመድ በዋናነት ዘመ መረጃውን የሚያሳልጡ ሰዎች መድበው እያካሄዱ ያሉት ጉዳይ በተመለከተ ዋነኛ ፍላጎታቸው ቀይ ባህር እንደሆነ ሲተነተን ቆይቷል። ታዲያ ጠቅላይ ሚኒስትር አብይ አህመድ በዛሬው የሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄ በሰጡት ምላሽና ማብራሪያ ላይ ከኤርትራ መንግስት ጋራ ግጭት ይፈጠራል የሚል ስሞታዎች ይሰማል፣ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ሲሉ ተዳምጠዋል። አክለውም ኢትዮጵያ ያላት ፍላጎት እንነጋገር ነው። ሰጦ መቀበል ባለበት በገበያና በህዝቦችን በሚጠቅም መርህ ይህንን ችግር እልባት እና ብጅለት እንወያይ ቀያይ እንጂ እንዋጋ አላለም ሲሉ ተደምጠዋል። የቀይ ባህር ፍላጎታችን ከኤርትራም፣ ከሶማሊያ፣ ከግብፅ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበት የሚሉት ጠቅላይ ሚኒስትሩ ለዚህም የሰጠሁት ምላሽ ከዚህ በፊት የሚማርጋቸው የዲፕሎማሲ ሂደቶች በቂ ናቸው ባይ ናቸው። በተደጋጋሚ ስለ ህዝቦች ወንድማማችነት የሚያነሱት ዐብይ በአገር ውስጥ የማይተገብሩትና የህዝቦችን አንድነት የሚሸረሽሩ ፕሮጀክቶችን የሚያስፋፉ ቢሆንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ እንደ ኢትዮጵያ ለማድረግ የሚፈልግ ህዝብ ነው ሲሉ የኤርትራን ህዝብ ሲማጸኑ ሰምተዋል። ተባብረን መልማት አለብንም ሲሉ ለኤርትራ ህዝብ ሐሳብ አቅርበዋል። ኢትዮጵያ ላይ ምንንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ሲሉም የተናገሩት ዐብይ አህመድ ማንም ደፍሮ ሊሞክረን አይችልም በቂ ዝግጅ ስላለ የምንዘጋጀው ግን ውጊያ ለማስቀረት ነው ሲሉ ተደምጧል። ጦርነት ዋነኛ ፕሮጀክት አድርገው በሀገር ውስጥ ሁሉንም አካባቢዎች በጦርነት የሚያምሱት ጠቅላይ ሚኒስትሩም ለቀይ ባህር ሲሉ ለመዋጋት ዝግጁ እንደሆነ ግን በተደጋጋሚ የሚናገሩ ሚዲያዎችና የራሳቸው አክቲቪስቶች አሏቸው። ጨምሮም ጠቅላይ ሚኒስትሩ ከሶማሊያ ጋር ይዋጋሉ የሚል ዙ ስጋት እንደነበሩ ያስታውሰው በንግግር መፈታቱን ገልጸው እስከ ዛሬም ከምንም ጋር አንድም ጥይት ተታኩሰን አናውቅም፣ ወደፊትም የኛ ፍላጎት ይህ እንዲቀጥል ነው ይላሉ። ነገር ግን በዚህ የሶማሌ ጉዳይ ላይ ተሸንፈውና ቱርክ ያቀረበችውን ሐሳብ ተቀብለው በሶማሊያ የዲፕሎማሲ አሸናፊነት ፊርማ እንዳስቀመጡ አላብራሩም። የቀይ ባህር ጉዳይ ለኢትዮጵያ ያለውና ጉዳይ ነው ሲሉ የተናገሩት ጠቅላይ ሚኒስትሩም 130 ሚሊዮን ህዝብ ጫፍ ጫፍ ተሰምርምሩለት ተዘግቶም እስር ቤት ሊኖር አይችልም ሲሉም በፓርላማ ንግግር አድርገዋል። ማንኛውም ሰላም ወዳድ ነኝ የሚል የዓለም መንግስትና አካል በህግ አግባብና ንግድ መርህ እንዲፈጠር ጥሪ ያቀረቡ ሲሆን ከዚህ ውጭ ያለው ጉዳይ ምንድን ነው የሚለው ግን ያው ጦርነት ነው ለሚለው ምላሽ አልሰጡም። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ ዛሬም በፓርላማቸው በህወሓት ላይ እርምጃ እንዲወሰድ ተጠይቀዋል። በተደጋጋሚ ጦርነቶችን በማወጅና አንድን ብሔር በማስጠቃት ሆን ብሎ ማንነት ተኮር ጥቃቶች ጭምር እንዲስፋፉ የሚያደርጉ ፓርላማቸው ዛሬም በህወሓት ላይ የማስታገሻ እርምጃ ይወሰድበት የሚል ጥያቄ ቀርቡላቸዋል። በተለይም ጠቅላይ ሚኒስትሩ በአሁኑ ሰዓት በአንድም ይሁን በሌላ መንገድ ከቀረቡላቸው ጥያቄዎች መካከል ዋነኛ ሆኖ የብዙዎችን ትኩረት የሳበው ይህ ነው። የትግራይ ክልል ጊዜያዊ አስተዳደር የተቋቋመበት ህግን በተመለከተ ምላሽ የሰጡት ዐብይ የስልጣን ጊዜው ለተጨማሪ አንድ ዓመት ሊራዘም እንደሚችልም ጠቁመዋል። ጠቅላይ ሚኒስትሩ ከፓርላማ አባላት ለቀረቡላቸው ጥያቄ ምላሽ ሰጡ። ዛሬ ሐሙስ በተካሄደው ፓርላማ ውስጥ ዋነኛ ጥያቄ አቅራቢ ሆኖ የቀረቡት የአብን አባል ናቸው። እኒህ ከጥያቄዎቹ አንዱ የሆኑት የገዢ ብልጽግና ፓርቲ ተወካይ ብርቄ ባሩም በተጨማሪም ከትግራይ ክልል ያለው ወቅታዊ የፖለቲካ ሁኔታ ወደ ግጭት እንዳያመራ ያላቸውን ስጋት ሲያቀርቡ ተሰምተዋል። በክልሉ ያለው ወቅታዊ ሁኔታ ድጋሜ ዋጋ እንዳያስከፍለን ምን እየተሰራ ነው ሲሉም እኒህ የብልጽግና አባል ጠይቀዋል። ነገር ግን የኢትዮጵያ ዜጎች ለማህበራዊ ፍትሕ ዜማን ፓርቲ በሞከል ከጉራጌ ዞን እዣ ምርጫ ክልል የፓርላማውን የተቀላቀሉት አቶ ባርጠማ ፍቃዱም ለትግራይ ሁኔታ የማዕከላዊ መንግስቱን ልባት ለምን አይሰጥም ሲሉም ተመሳሳይ ጥያቄ አቅርቧል። ህወሓት እስከመቼ ሰላም እየነሳን ይኖራል ሲሉም አቶ ባርጠማ አጽንዖት ሰጠው ለመደመጥ ሞክሯል። ህወሓት ባለው የስልጣን ሱስ የትግራይን ህዝብ እረፍት በመንሳት ሰላም እንዳይኖር የፕሪቶሪያን ስምምነት እየጣሰ ይገኛል ሲሉ የወነጀሉት አቶ ባርጡማ የህወሓት ሰዎች አደብ እንዲገዙ መደረግ አለበት በሚል እምነት እንዳላቸውም በፓርላማው ተናግሯል። ታዲያ አቶ ባርጠማ በጥያቄያቸው ማጠቃለያ ላይ የፌዴራል መንግስት የትግራይ ሁኔታ ማስተናገድ ያለበት በፕሪቶሪያ በተፈረመ ስምምነት መሰረት መሆን ይገባዋል ሲሉም ተደምጧል። ተራዳሪ የፌዴራል መንግስት ጨምሮ ብልጽግናን ጨምሮም በትግራይ የሚንቀሳቀሱ ኃይሎች ያካተተም ክልሉን የሚመራ ጤነኛ አደረጃጀት መፈጠር አለበት በማለትም የኢዜማን ሀሳብ ሲያንጸባርቁ ታይተዋል። ጠቅላይ ሚኒስትር አብይ ለዚህ ጥያቄ የሰጡት ምላሽ የትግራይ ክልል በአሁኑ ወቅት እየመራ የሚገኘው ጊዜ አስተዳደር የተሰጠውን የሁለት ዓመት ጊዜ ማጠናቀቁን በመጠቆም ነው። የጊዜ አስተዳደሩ የስልጣን ጊዜ ለማራዘም የፕሪቶሪያውን ስምምነት በሚያከብር መንገድ የህግ ማሻሻያ እንደሚያስፈልግም ተናግሯል። ከዚህ ባለፈም በተለይም የህወሓት ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ጌታቸው ረዳ መጋቢት 14 2015 ጊዜ አስተዳደሩን እንዲመሩ በጠቅላይ ሚኒስትሩ የተሾሙበት ጊዜም ስልጣናቸውና በክልሉ ያለውን አጠቃላይ ሁኔታ መገምገም አለብን ሲሉም ተደምጧል። በጌታቸው ረዳ እንዲሁም በምክትል ፕሬዚዳንት ታደሰ ወረደና ጻድቃን ገብረተንሳይ የሚመራው አስተዳደር ባለፉት ሁለት ዓመታት ተጨማሪ ጦርነት እንዳይፈጠር ያሉ ጥያቄዎች በንግግር እንዲመለሱ ከፍተኛ ጥረት አድርጓል፣ ልናመሰግናቸው ይገባል ሲሉ ተደምጠዋል። ታዲያ ጠቅላይ ሚኒስትሩ ምንም እንኳን ቀድቦ በነበረው ውጊያ ብንወቅሳቸውም፣ ላለፉት ሁለት ዓመታት በሰጡት አመራር ግን ማድነቅና ማመስገን እንፈልጋለን ሲሉ በፓርላማ ሲናገሩ ታይተዋል። የሱዳን ብሔራዊ ጦር ካርቱም የሚገኘውን ፕሬዝዳንታዊ ቤተመንግስት ለመቆጣጠር መቃረቡን አስታወቀም። ብሔራዊ ጦሩ ከፈጥኖ ድራሽ ኃይሉ ጋራም ለሁለት ዓመታት ገደማ ባደረጋቸው ውጊያዎች አንድ እርምጃ የተራመደበትን ድል መቀናጀቱን የአገሪቱ ብሔራዊ ቴሌቪዥን ጠቅሶም ሮይተርስ ይፋ አድርጓል። በጉርጉር ሳያኑም ሚያዝያ 2023 በተቀሰቀሰው የእርስ በርስ ጦርነት የፈጥኖ ድራሽ ኃይሉም ወይም አርኤስኤፍ በአጭር ጊዜ ውስጥ ነበር መዲናዋ ካርቱምን ጨምሮ አብዛኛውን የሱዳን አካባቢዎች በቁጥጥር ስር የዋለው። ከቅርብ ወራት ወዲህ በነበሩ ጦርነቶች ግን የብሔራዊ ጦሩ በለስ የቀናውን ያለው ዘገባ በናይል ወንዝ ዳርቻ የሚገኘው የአገሪቱ ብሔራዊ ቤተ መንግስትን ጨምሮ አብዛኛው የካርቱም ክፍል ለመቆጣጠሩ ብርቱ ውጊያ እያደረገ ይገኛል ብሏል። በቅርቡ በሱዳን የትይዩ መንግስት መመስረቱን ያወጀው የፈጥኖ ደራሽ ኃይል ቡድን መንትያዋን የኦማዱሩን ከተማ ጨምሮ በካርቱም ያለውን ይዞታ ላለማስነጠቅ ብርቱ ፍልሚያ ከማድረግ ባሻገርም በዳርፉር የሚገኘውን የኤልፋሽር ከተማን ከብሔራዊ ጦር ኃይል እጅ ለመንጠቅ እየተዋጋ እንደሚገኝ ዘገባው ጠቅሷል። ብሔራዊ ጦሩ መዲናዋ ካርቱም መቆጣጠር በማዕከላዊ የአገሪቱ ክፍል ኃይሉን የበለጠ ለማጠናከር ሁነኛ ሚና ይኖረዋል ተብሎ ተገምቶለታል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባበሪያ ቢሮም በሁለቱ ተፋላሚ ኃይሎች መካከል በሚካሄደው ጦርነት በሱዳን የሰብአዊ ሁኔታ ወደ ከፋ ደረጃ እያሸጋገረ መሆኑን አመልክቶ ሁሉም ወገኖች የተኩስ አቁም እንዲያደርጉ ጥሪ አቅርቧል። ነገር ግን ከሁለቱም ተፋላሚ ወገኖች በኩል ጦርነቱን የሚያቆም አዝማሚያ አይታይም። እስራኤል በጋዛ በርካታ ሰዎችን ከገደለው የአየር ጥቃት በኋላ የምድር ላይ ዘመቻዎችን ጀምራለች። እስራኤል በሐማስ በሚመራው የጤና ሚኒስቴር መረጃ መሰረት በሁለት ቀናት ውስጥ ከ430 በላይ ሰዎችን ከገደለው ተከታታይ የአየር ጥቃት በኋላ ሰራዊቷ በጋዛ የምድር ላይ ዘመቻ መጀመሩን አስታውቃለች። እስራኤል መከላከያ ሰራዊት የጋዛ ሰርጥ ሰሜናዊና ደቡባዊ ክፍል በሚከፍለው የኔትዛሪም ኮሪደር ወታደሮችን መሰማራታቸውን ገልጿል። በጋዛ ላይ እንደ አዲስ መፈጸም የጀመረው ጥቃት ከጥር ወር ጀምሮ ሲተገበር የነበረው ደካማ ተኩስ አቁም ፍጻሜ ሆኗል። ከዚህ ቀደም ብሎም የተባበሩት መንግስታት በዴር አልባላህ በሚገኘው ቅጥር ግቢ ውስጥ በተከሰተው ፍንዳታ አንድ ሰራተኛውን ጨምሮ ሁለት ሰዎች መገደላቸውን አስታውቆ ነበር። የእስራኤል ውጭ ጉዳይ ሚኒስትር ይህን ፍንዳታ በተመለከተ ምርመራ እንደሚከናወን ቢገልጽም ለዚህ ጥቃት እስራኤል ጥያቄ የመሆኗ ጉዳይ አስተባብሏል። የእስራኤል መከላከያ ሰራዊት በሰሜንና ደቡባዊ ጋዛ መካከል በከፊል የሚለይ ስፍራን ለመፍጠር ሲባል ወታደሮች ኢላማ ተኮር የምድር ላይ እንቅስቃሴዎችን ማከናወን መጀመራቸውን ገልጿል። ቢቢሲ በሰሜናዊ ጋዛ የሚገኘውን ቤት ሃኑን የተባለ ስፍራን ጨምሮ ሰራዊቱ እየተንቀሳቀሰ ባለባቸው አካባቢዎች ነዋሪዎች አካባቢ እንዲለቁ ትእዛዝ እንደተሰጣቸው መሆኑን ተመልክቻለሁ ሲል ዘግቧል። ሰራዊቱ የጋዛ ነዋሪዎች የምድር ድንበር በሚገኝባቸው ሶስቱም አቅጣጫዎች የሚገኝ ሰፊ አካባቢ ለቀው እንዲወጡ በርካታ ትእዛዞች ተላልፎላቸዋል፣ ተብሏል። ይህንን እርምጃ በአጭር ጊዜ ውስጥ ግዙፍ የምድር ኦፕሬሽን ሊከናወን እንደሚችል ያመለክተው ነዋል። ይህ የልቀቁ ትዕዛዝ በጦርነቱ ምክንያት በተደጋጋሚ ተፈናቅለው ከተኩስ አቁሙ ወቅት ወደ መኖሪያቸው በተመለሱ አብዛኛው ፍልስጤማውያን ቤተሰቦች ላይ ፍርሃትን ፈጥሯል። አካባቢው በእስራኤል ሰራዊት ምልክት ከተደረገ በኋላ ቤተሰቦች ደህንነት ፍለጋ መሸከም የቻሉትን ዕቃ ይዘው በእግር በጋሪ ወይም በተሽከርካሪ ስፍራውን ለቀው ሲሄዱ ታይተዋል፣ ማለት ቢቢሲ ዘግቧል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ረቡዕ ዕለት ባስተላለፉት መልእክት በፍልስጤም ግዛት ተይዘው ያሉ ቀሪ ታጋቾች እንዲለቀቁ የመጨረሻ ማስጠንቀቂያ ሰጥተው ነበር። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።